የከተማዋ ንድፍ አውጪዎች ዓለም አርባን ስኬቸርስ ተሰባስበው የከተማዋን ታሪካዊ የአርኪኦሎጂ ስፍራዎች፣ ሃይማኖታዊ ቦታዎች፣ መንገዶች በንድፋቸው ማስፈሩን ተያይዘውታል። የመቀሌ የውቅሮና የነጃሺ ውብ ኪነ ሕንፃና ጥንታዊነት ቀለማቸውን ከሸራቸው ለማዋሃድ ምቹ ሆኖላቸዋል። ች ጀምሮ ማህበረሰቡ የተሳተፈባቸው የተለያዩ የስነ ጥበብ ስራዎች ወይም የስዕል ስራዎች ነው የምንመለከተው። እንደምናውቀው ውቅሮ ታሪካዊ ቦታ ነው። ነጃሽም እንደዚሁ ታሪካዊ ቦታ ነው። መቀሌ ደግሞ የሚኖሩበት የሚሰሩበት ቦታ ነው። የመቀሌ የከተማ ንድፍ አውጪዎች መቀሌ አርባን ስኬቸርስ የትግራይ ንድፎች የተሰኙ ሶስቱ ከተሞችን ማዕከላቸው አድርገው ታሪክ፣ ባህል፣ ሃይማኖት፣ አብሮነት በኪነ ህንፃ ንድፎቻቸው ጥበባዊ ዋጋቸውን ደርበው ሰርተዋቸዋል። ከከተሞቹ ነዋሪዎች ጋር አብረው በመወያየት በከተሞቹ መካከል በመመላለስ የሰሯቸው የስነ ጥበብ ስራዎች መልሰው ለነዋሪዎቹ አሳይተዋል። የስነ ጥበብ ስራዎች በተለይ ስዕል በስቱዲዮ ተሰርቶ በስዕል ማሳያ የማሳየት ልማድን በተለየ መልኩ ገልብ

እንግዲህ አብርሆት እንደምናውቀው በጣም በጣም ደስ የሚል ቦታ ነው፣ አርክቴክቸራሊ የከተማው ንብረት ነው። ከዛ በዋናነት ግን በጣም ብዙ ሰው ብዙ ኦዲየንስ ያለበት ቦታ ነው። ብዙ ወጣት የሚመጣ የሚያነብበት እንደገና ደግሞ ከንባቡ እረፍት በሚፈልግበት ጊዜ በዚህ ቦታ በዚህ በጣም ደስ በሚል አርኪቴክቸር ውስጥ በዚህ የንባብ መንፈስ ውስጥ ሆኖ ሲቆይ ምናልባት እረፍት ሲያስፈልግ መጥቶ እንዲመለከት እንደገናም ደግሞ ከተለመደው በጣም ከምናውቀው ለምሳሌ ጋለሪ ውስጥ ብናደርግ የተለመዱ ሰዎች ያንን ግንኙነት ያላቸው ሰዎች ናቸው መጥተው ሊያዩ የሚችሉት። እንደዚህ አይነት ደግሞ ፐብሊክ ስፔስ ላይ ሲሆን፣ ማንኛውም ሰው እድሉ እንዲኖረው ከስነ ጥበብ ጋር ቅርበት እንዲኖረው በማድረግ ይሄ የአብርሆትም አንደኛው የሶሻል ሪስፖንሲቢሊቲ ወይም ደግሞ ኤክስቴንሽኑ ነው ማለት ነው። ስለዚህ በዛ መሰረት ተቀብለውናል። በጣም ደስ የሚል ቦታ ቦታና ሁሉንም ነገር አመቻችተው ያው ለእይታ ቀርቧል ማለት ነው። ያው በፎቶ ይሄ ውቅር መሆኑን በደንብ ታውቃለህ። አይ ቲንክ ትዌልቭ ሴንቸሪ መሰለኝ እርግጠኛ አይደለሁም ግን ተመልከች። ከሰሩ በኋላ ለአካባቢው ይቀርባሉ። ይሄ አሁን ውቅሮ ነው፣ ውቅሮ የተሰሩ ውቅሮ ሚዚየም ነው። ይሄ ውቅሮ ሚዚየም ውስጥ አሳይተውታል። ነጃሺ ላይ ያው የሚታወቀው በጣም ኮመን የሆነው መስጊዱ ነው። ከመስጊዱ ግን በተጨማሪ ይሄ የጨርቆስ ቤተክርስቲያን ከአንድ ድንጋይ ነው ተፈልፍሎ የተሰራው ማለት ነው። እዚህ ጋር ሁለቱም አንድ ላይ የምንመለከታቸው ይሄኛው ላይ ከአንድ ነው። ስለዚህ ታሪክ አሁን ከአንድ ሙሉ ድንጋይ ውቅር ነው፣ ውቅር ቤተክርስቲያን ነው። ግን ውቅሮ ላይ ያለ ነው ብዙ አይታወቅም። ጨርቆስ ቤተክርስቲያን ይባላል። ይሄ ውቅሮ ነው። ቦታውን እንደዚህ ስፔሲፊክ እያደረጉ የቦታውን ታሪካዊነትም በዛው አጠቃላይ፣ ቀደም ያልኩት ይሄው አሁን ያለበት ደረጃ ሪኖቬት እየተደረገ ነው ያለው። ሪስቶሬሽን ኤፈርቶች አሉ። የፕሪዘርቬሽን ኮንሰርቬሽን ስራዎችም አሉ። እነዚህም ውቅሮ ሚዚየም ውስጥ ያሉ አይተሞች ናቸው። አሁን ይሄ በጣም ለሰፊ ኦዲየንስ ይደርሳል ማለት ነው። በዚህ አጋጣሚ በኤግዚቢሽኑ አጋጣሚ እነዚህ ደግሞ ከ1930 ዎቹ ጀምሮ ያሉ ኡክሮ ውስጥ ያሉ አርክቴክቸሮች ናቸው። ኤግዛክትሊ 1930 ዎቹ ስልሽ ደግሞ በጣሊያን ጊዜ የተሰሩ ናቸው። ጣሊያኖች ናቸው ይህንን የሰሩት። ስለዚህ አሁን እዚህ ፓነል ላይ ብቻ ራሱ በጣም ቤተክርስቲያን፣ መስጊድ የኦኩፔሽኑን ወይም የጣሊያን ወረራ ጊዜ የሚያሳይ ታሪክ ያለው ቦታን በጣም ብዙ ነገር ነው የምናየው። እንደዚህ ደግሞ የካስል ስትራክቸሮችን እንመለከታለን ማለት ነው። መቀለ በተለያዩ ጊዜ የተገኙ የአርኪቴክቸር ወይም የኪነ ሕንፃ ሀሳቦች አስተናግደዋል። አርበን ስኬቸርስ አርበን የተመለከተ ነገርም ስለሆነ ማለት ነው ሁሉ ብዙዎቹ ካይሹ ሰው የላቸው ባዶ ናቸው። ቢኮዝ ፎከሳቸው አርክቴክቸሩ ላይ ስለሆነ ማለት ነው። ኤቭሪ ዴይ ግንኙነት ማለት ነው ሀሳባቸው። ኤቭሪ ዴይ አንድ ስራ አለች፣ ገበያ አለች፣ እዛ ጋር የገበያ ስራ አለች። አሁን እንመልከታት ነው፣ የገበያ ስራ ነው፣ ግን ከገበያው ይልቅ ትኩረት ያላቸው አርክቴክቸሩ ላይ ነው። እቺኛ ትልቁን ቦታ የያዘው ይሄኛው ቦታ ነው፣ ይሄኛው አርክቴክቸር ነው። ስለዚህ የነሱ ዋነኛ ትኩረት አርክቴክቸር ነው ማለት ነው። ገበያውን ዶሚኔት ማድረግ ያለበት፣ እንደምታዩ ሁሉ ነገር አለው ገበያው። ግን በዋናነት ግን ትልቅ ቦታ የሰጡት ለሱ ነው። ዋነኛ ትኩረታቸው አርኪቴክቸር ነው ማለት ነው የሚለውን ነገር በዚህ በደንብ ማየት ይቻላል። ኤግዛክትሊ ባይ ዘ ወይ አንድ ቦታ ላይ ይቀመጡና ስኬቸሮቹ አምስት አስር ሆነው ሊቀመጡ ይችላሉ፣ ወይም አራት አምስት እያንዳንዱ ሰው የሚያየውን እይታ ነው የሚሰሩት። አሁን ይሄ በዋተር ከለር ይሰራ አለ፣ በእንደዚህ ብቻ በስኬች ብቻ ይሰራ አለ። ይሄን ቦታ ይሄን እንደምትመለከቱ አሁን በጣም ደጋግመና ነው አይደል? ውቅሮ ውስጥ ያለ ለምንድነው? የተለያየ ነው ሁሉም የተለያየ ነው። የሰሩት ሰዎች የተለያዩ ናቸው። ሚደገም አንድ ሰው የሰራው ስራ አይደለም። የሁሉንም ሰው እይታ ካምፓኒ ያደርጋል። ነጃሽን በጣም በዲቴል ተመልክቶ የሰራ ሰው አለ። ይሄን በእንደዚህ አይነት መልኩ ደሞ አዎ፣ በደም ደሞ ወጣ ብሎ ደሞ ቦታ መርጦ የራሱን የራሱን እይታ የሚያስቀምጥ ዋና ዋና ባለሙያዎችም ነው እነሱ ናቸው ወርክሾፕን እየሰጡ የሰሩት ማለት ነው። አዎ።

ስነ ጥበብ ፊልም እና የመሳሰሉ ጥናት ላይ ወይም ሪሰርች ላይ መሰረት ያደረጉ ዘጠኝ ፕሮጀክቶች ከ53 ፕሮጀክቶች ተመርጠው ነው እየተተገበሩ ያሉት የኢውሮፒያን ዩኒየን ናሽናል ኢንስቲቱት ኦፍ ካልቸር የሚባል ፈንድ እነዚህ የስነ ጥበብ ሀሳቦች ተግባራዊ እንዲያደርጉ እድል የሰጠ ፕሮጀክት ነው እነዚህ ዘጠኝ ፕሮጀክቶች በደብረ ብርሃን ድሬዳዋ፣ አዲስ አበባ እና መቀሌ። መቀሌዎቹ ደግሞ ከመቀሌ አሁን የምንመለከተው የአርበን ስኬቸርስ መቀሌ ፕሮጀክት ነው። ከህብረተሰቡ ጋር ውይይት በማድረግ ለህፃናት የስነጥበብ ወርክሾፕ በመስጠት የሰሯቸውን ስራዎች ነው እየተመለከተን ያለነው። ይህ በጣም የምናውቀው ቲፒካል የሆነ የትግራይ አርኪቴክቸር ውስጥ ያለ እድሞ የሚባል ነው። እድሞ እድሞ ማለት ምናልባት ፕሮናንሴሽን ልሳሳት ይችላለሁ። እድሞ ማለት መግቢያ በር ነው እና የተለያዩ እንግዶችም ሊሆኑ ይችላሉ ያው ሲመጡ ወይም መንገደኛ ሊሆን ይችላል ወይም አላፊ አግዳሚ ሊሆን ይችላል ፀሐይ በሚሆንበት ዝናብ በሚሆንበት ሰዓት ሊጠለልበት የሚችል አንዳንድ ጊዜም ደግሞ በተለይ በቀድሞ ጊዜ ደግሞ እንድትገቢ እስኪፈቀድልሽ የምትቆይበት ቦታ ነው። ግን አርክቴክቸራሊ በጣም ያምራል፣ ጥላ ከለል አለው፣ ከዝናብም ከፀሐይ መከላከል የሚችል ቦታ ነው እና ልጆቹ ያው የተለያየ ነገር ሰርተዋልና ይሄ የድሞ ፓርት አሉ እና በጣም ቲፒካል ናቸው ማለት ነው ለዚህ ለትግራይ አካባቢና ሁሉም ላይ እነዚህ ደግሞ ውቅሮ አካባቢ ያሉትን ነው። ኮመን የሆኑ አርክቴክቱ በዋተር ከለር አዋቂዎቹ ባለሙያዎቹ ሳሊዎች የሰሩትን እንመለከታለን። ልጆቹ ግን ላይክ ሀሳቡ አለ። ሀሳባቸውን በእነሱ በሚመስላቸው መንገድ በዚህ በጣም በጥሩ ሁኔታ አስቀምጠውታል ማለት ነው። የባህል ጣቢያዎች የስነ ጥበብ ጣቢያዎች በሚል ሀሳብ ማህበራዊ ትስስርን በስነ ጥበብ በኩል ለመገንባት ታልሞ የታቀደና እየተሰራበት ያለ ነው። በኢትዮ ጅቡቲ የባቡር መስመር በመካከለኛውና በሰሜን ኢትዮጵያ ባሉ ቦታዎች መስተጋብራዊ ባህላዊ የልምድ ልውውጦች የተካሄዱበትም ነው። ፕሮጀክቱ በባህል ልውውጥ ለስነ ጥበባዊ አገላለጽና ውይይት መንገዱን የፈጠረ ነው። በሀገራችን የተለያዩ ስፍራዎች ማህበረሰቡ በጋራ የሚሰበሰብበትን የሚጫዋወትበትን ሁኔታ በስነ ጥበ ማጋራቱንም ቀጥሏል። ፒስ ቢልዲንግ ሌላኛው የስቴሽንስ ኦፍ ካልቸር ስቴሽንስ ኦፍ ዳያሎግ ወይም የዚህ ፕሮጀክት አንደኛው አላማ ነው። እነዚህ የአርበን ስኬቸርስ አባላት በእነዚህ ቦታዎች ሲዘዋወሩ ከማህበረሰቡ ጋር ውይይቶች ይደረጋሉ። ምናልባት ለረዥም ጊዜ ክፍት ሆኖ ያልቆየ ወይም ደግሞ ለውይይት ክፍት ሆኖ ያልቆዩ ሀሳቦችን ወይም አንድ ኮሚኒቲ ከሌላው ጋር የሚያደርገውን ግንኙነት የተመለከቱ ውይይቶችን አካሂደዋል። እነሱንም በፕሮጀክታቸው ሂደት አስቀርተዋል ማለት ነው። ስለዚህ ለዚህ ሀሳብ የሚሆን ፒስ ቢልድንግን የተመለከተ ዳያሎግ ቁጭ ብለው ምክንያቱም ስዕል ሲስሉ ቁጭ ብሎ ስቱዲዮ እንዳለ ሰው አይደለም። ሲስሉ ከአጠገቡ ና የሚጠጣ ሰው ሊኖር ይችላል። በአካባቢው ለሚያልፍ ሰው ቆሞ የሚሰሩትን ነገር ሊያይ ይችላል። ምን እንደሚሰሩ ይጠይቃል። ያንን በማብራራት ሂደት ውስጥ የተለያዩ ውይይቶች ይደረጋሉ። ዋናው ዓላማ ያንን ውይይት የመፍጠር ያንን ውይይት ሼር የማድረግ ነገር ነው ማለት ነው። ስኬቺንግ ሲሰራ በጣም ፈጣን ነው። ሞመንቶች ነው የሚሰሩት። በጣም በቅጽበታዊ በሆነ እይታ ውስጥ ሳሊ ወይም የሚስለው ሰው ያየውን የተመለከተውን ነገር ወደ ሀሳቡን በምስል ያሰፍራል ማለት ነው። ያንን በማድረግ ሂደት ውስጥ በጣም አመቺው ቀለሞችን ለመጠቀም ሀሳቦችን በፍጥነት ነው ለመስራት በጣም አመቺው ዋተር ከለር የሚባለው ወይም የውሃ ቀለም ነው። ፍስስ ይላል። የዛ የፈሰሰው ነገር ላይ ወይም የፈሰሰው ቀለም ላይ አውትላይኖቹን ተከትሎ ሊሆን ይችላል። በራሱ ቀለሙን ተከትሎ ሊሆን ይችላል። ያ ብዙ ፍሪደም ይሰጣል፣ ለሳሊ ብዙ ፍሪደም ይሰጣል። ድሮይንግም ተጠቅሟል። አንዳንድ ቦታ ላይ ድሮይንጎቹ በመስመር እሱን ከሰሩ በኋላ ምናልባት በቅደም ተከተል እንደዛ እያደረጉ ሊሰሩ ይችላሉ ማለት ነው ና በአጠቃላይ ስኬችንግ ከዛ አንጻር ስለሚሰራ ያቀረቧቸውም ስራዎች እነዚህ ነገሮች ላይ ትኩረት ያደረጉ ናቸው። ማለት በእነዚህ አይነት ቴክኒክ ላይ ትኩረት ያደረጉ ናቸው። በዋናነት ትኩረታቸው ኪነ ህንፃ ወይም ደግሞ አካባቢን የተመለከተ ወይም አርኪቴክቸርን የተመለከተ ነው ዋናው ትኩረታቸው፣ እና በዛ ውስጥ ደግሞ በጣም የተለያዩ ታሪካዊ ቦታዎች አሉ። ለምሳሌ በመቀሌ ውስጥ የአፄ ዮሐንስ ቤተመንግስት አለ፣ ግን አፄ ዮሐንስ ቤተመንግስት የተሰራበት የአርኪቴክቸር ሞቲቭ ወይም ደግሞ ትምህርቶች ደግሞ ያሉባቸው ሌሎች ቤተመንግስቶች፣ ጥንታዊ ቤተመንግስቶች አሉ። እነዚህን ጥንታዊ ቦታዎችና ጥንታዊ ቤተመንግስቶችን ፈልገው እዛ ላይ ውይይት በማድረግ ቦታዎችን መሳል ወይም ደግሞ በስዕል ማስቀመጥ ብቻ ሳይሆን ስለሚሰሩት ቦታዎች ታሪክ የመፈለግ ያላቸውን ለኪነ ህንፃ ያላቸውን አበርክቶት ውይይት ማድረግ እንደዛ እንደዛ ሀሳቦች ላይ ትኩረት ያደረጉ። ነጃሽን ብንመለከት እንግዲህ ከእስልምና ታሪክ ጋር በጣም የቀረበ ግንኙነት ያለው ቦታ ነው። መስጊዱም፣ ከመስጊዱ ዙሪያም የመቃብር ስፍራዎች አሉ። እንግዲህ ነብዩ ሰላ ሰለም ሰሃቦቻቸውን ወይም ተከታዮቻቸውን ወደ ኢትዮጵያ ሲልኩ የተመለሱም አሉ። በአብዛኞቹ ግን ሃይማኖትን ለማስፋፋት እዚሁ የቀሩ እዚሁ ህይወታቸው ያለፉ ሰሃቦች ወይም ደግሞ የእምነቱ ተከታዮች የመጀመሪያዎቹ የእምነቱ የእስልምና ተከታዮች አሉ። የነሱ የመቀብር ስፍራዎች አሉ። እነዚህ ከቱሪዝም ጋር ሊገናኝ ይችላል። በዋናነት ግን የእነዚህን ቦታዎች ታሪክ ምንነት በዚህ በስኬችንግ በአርበን ስኬቺንግ የማሳየት ስለ ነዛ ቦታዎች ውይይት እንዲደረግ የማድረግ ለምሳሌ በገለጻቸው እንደምንመለከተው ቦታው ላይ ስዕሉን መስራት ወይም ደግሞ ስኬቹን ማድረግ ብቻ ሳይሆን አሁን ያለበት ቦታ ሪኮንስትራክት ተደርጎ በአዲስ ሪኖቬት ተደርጎ ለጉብኝት ለመታየት ለቱሪዝም ክፍት እንደሆነ እሱን ሁላ ጥቆማ ሰጥተዋል ማለት ነው። ስለዚህ ስዕል የመስራት ወይም ደግሞ ስኬች የማድረግ ብቻ ሳይሆን የቦታውን ኤሰንስ የማሳወቅ የማስፋፋት እንደዚህ አይነት ስራዎችን ከተለያዩ ስራዎች ላይ ይህን እንመለከታለን ማለት ነው።